አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? ከወሊድ ጋር ተያይዞ የሚከሰት ደም መፍሰስ በየዓመቱ በሺዎች የሚቆጠሩ እናቶችን ለሞት ይዳርጋል። የደም መፍሰሱ ከወሊድ በፊት በምጥ ወቅትና ከወሊድ በኋላ የሚከሰት በመሆኑ በእነዚህ መጥፎ አጋጣሚዎች አልፈው በህይወት የተወለዱ ልጆችን ካለ እናት የሚያስቀር ነው። እርግዝና ተፈጥሯዊና በራሱም አስደሳች ቢሆንም የህክምና ድጋፍ እንክብካቤና ክትትል ካልተደረገበት ደስታው ቅስፈታዊ የሆነና ከደም መፍሰስ ጋር የተያዘ እናቲቱም ሆኖ ህፃኑ ለከፋ ጉዳት ይዳረጋሉ። በዛሬው ለጤናችን ሰዓትም ትኩረታችንን ከወሊድ በኋላ ስለሚከሰት የደም መፍሰስ ላይ ያደርገናል። በአብዛኛው በሚባል ደረጃ ሴቶች ከወለዱ በኋላ ደም መፍሰስ ወይንም መድማት የሚባል ችግር እንደሚያጋጥማቸውና የተለመደ መሆኑንም ባለሙያዎች ያስረዳሉ። በየዓመቱ ወደ አስራ አራት ሚሊዮን የሚጠጉ እናቶችም ይህ ችግር እንደሚያጋጥማቸው መረጃዎች ያሳያሉ። ይህም በዓለም አቀፍ ደረጃ ወደ ሰባ ሺህ የሚደርሱ የእናቶች ሞትን እንደሚ የሚያስከትል የዓለም ጤና ድርጅት መረጃ ያሳያል። በዚህ ጉዳይም ሙያዊ ማብራሪያ እንዲሰጡን የማሕፀንና ጽንስ ሐኪም ከሆኑት ከዶክተር ልንገር ተፈራ ጋር ቆይታ አድርገናል። እንግዲህ ከወሊድ በኋላ መድማትን በተለያየ ዘርፉ ልንከፍለው እንችላለን። ወዲያውኑ በ24 ሰዓት ውስጥ ወይም ከ24 ሰዓት በኋላ የመድማት ሁኔታ ሊኖር ይችላል። ይህ መድማት አንድ ሴት ከወለደች በኋላ መድማት አለ፣ ነገር ግን ከኖርማል በላይ መሆኑን በመጠን እንገልጸዋለን። ለምሳሌ አንድ ሴት በምጥ የወለደች ከሆነ 500 ኤምኤል እና ከዛ በላይ የሆነ የደም ፍሰት ካለ፣ በኦፕሬሲዮን የወለደች ከሆነ ደግሞ አንድ ሺና እና ከዚያ በላይ የደም ፍሰት ካለ ከወለደች በኋላ ይህ ችግር ሊያመጣ ይችላል ብለን እናስባለን። ወይንም ከወሊድ በኋላ የመድማት ሁኔታ አለ ብለን እንወስዳለን። እነዚህ ችግሮች ከምን ጋር ነው የሚያያዙት ብለን ስናስብ ብዙ መንስኤዎች አሉት። አንደኛው የእንግዴ ልጁ የተያያዘበት የማህፀን ክፍል ከወለደች በኋላ ምንሰጣቸው መድኃኒቶች አሉ። ያን ተከትሎ መኮማተር አለበት ማህፀን። ካልተኮማተረ ግን የማህፀን ፍሰቱ እየጨመረ መሄድበት ሁኔታ ይኖራል። ያ ማለት የማህፀን መላላት አንደኛው ወሊድ በኋላ የሚከሰት የመድማት ሁኔታ ሊፈጥር ይችላል። ሌላ የብልት ወይንም የሚወልድበት መስመር ላይ የመድማት ሁኔታ። ያ ማለት ምንድነው? መላላጦች ሊኖሩ ይችላሉ። ኦር ምንድነው ስቴች የምናደርግበት ቦታ አለ። ከዛ ጋር መድማት ሊኖር ይችላል። ያም አንደኛው መንስኤ ይሆናል። ሌላው የእንግዲህ ልጁ ሙሉ በሙሉ ያልወጣ ከሆነ ያ ማለት ምንድን ነው? ቀሪ የሆነ የእርግዝና ክፍል ወይንም ሪቴን ፕሮደክት ኦፍ ኮንሰፕሽን እንለዋለን አፒሲ ተብሎ ነው የሚታየው በሳይንሱ ይሄም የማፀን በአግባቡ እንዳይኮማተር የራሱ የሆነ ድርሻ ስለሚኖረው እንደዛ አይነት ክስተት ሊፈጥር ይችላል ሌላው የአንዳንድ ሴቶች የደም መርጋት ችግር ሊኖራቸው ይችላል የደም መርጋት ችግር ያለባቸው ሴቶችም ከወለዱ በኋላ መድማት ወይም ከቁጥጥር ውጭ የሆነ የመድማት ሁኔታ ሊያጋጥም ይችልበት ሁኔታ ሊኖር ይችላል አንዲት ሴት ይህ ችግር ሲያጋጥማት የሚደረግላት ሕክምናዎች ምንድን ናቸው ብለን የጠየቅናቸው ዶክተር ልንገር የሚከተለውም ብለውናል። አንድ ሴት ከወለደች በኋላ መድማትን ለመከላከል መንሰጣቸው ሕክምናዎች አሉ የሴቶች እንግዲህ ምንድነው 95 ፐርሰንት ኖርማሊ ይወልዳሉ ተብሎ ነው የሚታሰበው ወይም በተፈጥሮዊ በሆነውን መንገድ ይወልዳሉ ተብሎ ይታሰባልና ነገር ግን የተወሰኑ አምስት ፐርሰንቶች ላይ ተወረኝ የሆኑ ችግሮች ይኖራሉ ተብሎ ስለሚታሰብ ነው፣ ወደ ህክምና ጠቋማት ሄደው መውለድ አለባቸው። ማንኛውም ሴት ሀንድ የጠቋም ላይ መውለድ አለባቸው ተብሎ የሚታሰበው ስለዚህ ያኔ በሚወልዱበት ጊዜ ምጥ ደረጃዎች አሉት፣ የመጀመሪያ ደረጃ፣ ሁለተኛ እና ሶስተኛ ብለን ወስደዋለን። ስለዚህ ሶስተኛው ላይ የምንሰራቸው ነገሮች ምንድን ነው? ልጁ ከተወለደ በኋላ የእንግዲህ ልጁ ሲወለድ ጥንቃቄ ማድረግ ያስፈልጋል። ስለዚህ ያን ተከትሎ ሊመጡ ሚችል ችግሮች ህይወትን አደጋ ላይ ሊጥል የሚችልበት ሁኔታ ስላለ፣ ስለዚህ ኮንትሮልድ የሆነ ወይንም አክቲቭ ሰርድ ስቴጅ ማኔጅመንት የምንለው እንደዚህ አይነት ችግሮች እንዳይፈጠሩ ድርሻ አለው። ያ ማለት ምንድን ነው? የማጸን እንዲኮማተር የሚያደርጉ መድኃኒቶች ወዲያውኑ ልጁ እንደወጣ እንሰጣለን። ዊዝን ዋን ሚኒት፣ በአንድ ደቂቃ ውስጥ እንሰጠዋል። መርፌ ነው፣ በጡንቻ ይሰጣል። ነገር ግን እየደማች የምትሄድ ከሆነ ደግሞ የማጸን ዲኮማት የሚያደርጉ ቅመሞች አሉ ወይም መድኃኒቶች አሉን። እነሱ ላይ እናስቀምጣታለን፣ በዚያ ወይ ህክምና እንሰጣለን። ነገር ግን የመላላት ሁኔታ ካለና መሰፋት ያለበት ካለም ደግሞ እሱን የሚደማውን ነገር ማቆም በዛ ሁኔታ ህክምና እናደርጋለን። የደም መርጋት ችግር ያለባቸው ሴቶች ደግሞ ደም እንዲ መርጋትን ሊያግዙ የሚችሉ ቅመሞች አሉ ወይም መድኃኒቶች አሉ፣ ላይክ ትራንስሚ ከሴት የምንለው እንሰጣለን። በዚያ ወይ ህክምና የምናደርግበት ሁኔታ አለ። በተጨማሪ ደግሞ አንድ ሴት ከወለደች በኋላ ቢያንስ በየ15 ደቂቃው የማፀን መኮማተርን ቼክ እናደርጋለን። ያ ማለት ቢያንስ ማፀኗን እየዳሰስን ወይም ማሳጅ እያደረግን ማፀን እንዲኮማተር እናግዛለን ማለት ነው እና በዚያ ሁኔታ መድማቱ ከፍተኛ እንዳይሆን ህይወቷ አደጋ ላይ እንዳይወድቅ የሚያደርጉ እርምጃዎችን እንወስዳለን። በዚህ ጉዳይ ላይ ያለው የህብረተሰቡ ግንዛቤ አሁንም መስተካከል እንዳለበት ያነሳሉ። አሁን አሁን በጠቋሚ መውለድ ወይም ሆስፒታል እና የወሊድ አገልግሎት የሚሰጡ የህክምና ተቋማት ላይ በጥሩ ሁኔታ እየጨመረ የሄደበት ሁኔታ አለ። ግን ዞሮ ዞሮ ህብረተሰባችን አንዳንዴ ምንድነው የመዘናጋት ሁኔታውም ስላለ ከወሊድ በኋላ ህይወትን ሊያሳጣ የሚችል ክስተት ስላለ ሁሌም ንቁ ነው። እንደዚህ አይነት ችግር ሊገጥም እንደሚችል አውቀው ሲወልዱ ቢያንስ ቢያንስ በአግባቡ ህክምና የሚያገኙበት ተቋም ላይ መውለድ እንዳለባቸው እመክራለሁ። ምክንያቱ ምንድነው፣ መድማት በጣም ከፍተኛ የሆነ ችግር ሊፈጥር ይችላል ተብሎ ስለሚታሰብ። በመጨረሻም የትኛውም እናት ከወለደች በኋላ መድማት ሊያጋጥማ ስለሚችል ሁሉም ሴቶች በመዘናጋት ከህክምና መስጫ ተቋም ውጪ መውለድ እንደሌለባቸው ባለሙያው